በርዕሰ መስተዳድሩ የተመራ ልዑካን ቡድን ወደ አካባቢው ሲደርስ፣ የክልልና የዞን እንዲሁም የአካባቢው ማህበረሰብ አቀባበል ያደረጉላቸው ሲሆን የጂንካ ከተማ ከፍተኛ የመጠጥ ውሃ ሳኒቴሽን ፕሮጀክት ግንባታ ያለበትን ደረጃ ተዘዋውረው ጎብኝተዋል። በአካባቢው አጠራር ነሪ ወንዝ ላይ የሚገነባው ይህ ፕሮጀክት በኦግሬት ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር በኩል እየተገነባ ያለ ሲሆን ፕሮጀክቱ በጥሩ ደረጃ ላይ እንደሚገኝ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገልጸዋል። የጂንካ ከተማ ውሃና ሳኒቴሽን ፕሮጀክት በጣም ትልቅ እና ውሰብሰብ ያለ ግዙፍ ፕሮጀክት ነው። በክልላችን ትልቁና ግዙፉ ፕሮጀክት ውሃ ወንዝን ጠልፎ ለመጠጥ ውሃ እንዲውል ለማድረግ የማከም የማስተካከል እና ለከተማ የማሰራጨት ስራ ዲዛይኑ አልቆ በጥሩ ሁኔታ ስራውን ወገረት የሚባል ኮንትራክተር እየሰራ ነው የሚገኘው። የአማካሪው ድርጅትም ጥሩ ሁኔታ እያማከረ ነው የሚገኘው። እንግዲህ ፕሮጀክቱ በባህሪው ከውጭ የሚገቡት በጣም በርካታ የፋብሪካ ግብአቶች ወይም ደግሞ የኤሌክትሮ ሜካኒካል ስራ የሚፈልጉ እቃዎች አሉ። እሱን ኮንትራክተሩ አዞ አስመጥቶ ወደ ቦርድ ሞጆ ደርሷል። የሲቪል ወርክ ስራ የሚባለው ውሀውን ከመደበኛ ፍሰቱ ወደ ፓምፕ ማስገባትና ማከም አክሞ ንጹህ አድርጎ ለመጠጥ ማብቃቱን አረጋግጦ ለከተማ ፓምፕ ለማድረግ የሚያስችል የስትራክቸር ስራዎችን እየሰራ ነው የሚገኘው። እኛም በእኛም ስንመለከት በጥሩ ሁኔታ እየሄደን ያለው። ፕሮጀክቱ ያለበት ችግር ተፈቶ ለአገልግሎት እንዲበቃ ሁሉም የበኩሉን እንዲወጣ ርዕሰ መስተዳድሩ አሳስበዋል። ለአገልግሎት ለከተማው እንዲውል ለማድረግ ገንዘብ ነው የሚጠይቀው በባህሪው ይሄ ፕሮጀክት በተዛማጅ ፈንድ ወይም መንግስት ይዞ አለ። የፌዴራል መንግስት የመደበ በጀት አለ። የክልል መንግስት ዞኑ፣ ከተማ አስተዳደር ከህዝብ ተዋጥቶ ተዛማጅ የሚያዙ ፈንድ አለ። እንግዲህ ይሄ ፈንድ በሙሉ ቢጠናቀቅ በቀላሉ መጨረስ እንችላለን። ግን ከዚህ አኳያ ትንሽ የገንዘብ መዋጮ ወይም ደግሞ የክልሉ መንግስትና የዞን አስተዳደር፣ የከተማ አስተዳደር የሚዋጣ ገንዘብ ወደ ኋላ በመቅረቱ ምክንያት ፕሮጀክቱ አስፈላጊውን ግብአት አቅርቦት አሁን ሳይት ላይ የግብአት አቅርቦት ብረት፣ ሲሚንቶ፣ አሸዋ፣ ድንጋይ እነዚህ ገንዘብ ኖሮ ሰውየው ቢያስገባ ያልቃል። ዋናው ከውጭ የሚገባ የውጭ ምንዛሪ የሚጠይቁትን አስገብቷል። ጥሩ ነገር እሱ ነው። ስለዚህ እሱን በማገዝ ረገድ የፌዴራል የውሃና ኤነርጂ ሚኒስቴር መስሪያ ቤት አመራሮች በጣም ትልቅ እገዛ ነው ያደረጉ። በዚህ አጋጣሚ አክብሮትና ምስጋና አቀርብላቸዋለሁ። የክልሉ መንግስት ለፕሮጀክቱ መጠናቀቅ ድጋፍ እንደሚያደርግ አቶ ጥላሁን ገልጸው የአካባቢው ማህበረሰብ ግንባታው በሚካሄድበት ዙሪያ የአካባቢ ጥበቃ ስራዎችን አጠናክረው እንዲቀጥሉም አሳስበዋል። ዋናኛ የዛሬ ጉብኝታችንም አላማ የፕሮጀክቱ ሁኔታ ምን ይመስላል? ቁመናው ምንድነው? መሰረታዊ ችግሩ የክልል መንግስት፣ የዞን አስተዳደር፣ ከተማው እንዴት አድርገን ከኛ የሚጠበቅ ነገር ተሎ ጨርሰን ውሀው ሰው እንዲጠቀም እናድርግ። ውሀ መጠጣት ብቻ ሳይሆን ሳኒቴሽንም አለ። እሱ ብቻም ሳይሆን ደግሞ ዙሪያ እንዳያችሁት የአካባቢ ጥበቃ ይሄ ወንዝ ነው ተጠልፎ ለመጠጥ ውሀ የሚውለው የወንዙ ፍሰት እየቀነሰ እንዳይሄድ ከላይ ከወንዙ አፕስትሪም የሚባለው ወይም ደግሞ መምጫ አካባቢ ያሉት የአፈርና ውሀ ጥበቃ ስራ በልዩ ሁኔታ ካልተሰራ ውሀው የሚቀንስ ከሆነና እየደረቀ መሄድ ከሆነ አደጋ አከባድ ነው የሚሆነው። መቶ ሚሊዮን ብር ፕሮጀክት ውሃ ችግር ከገጠመው አስቸጋሪ ነው የሚሆነው። ስለዚህ ማህበረሰቡ ትልቅ የቤት ስራ ነው ያለው። ይህን ፕሮጀክት እንደ አንድ ስጦታ መውሰድ ተገቢ ሆነው ግን ዘላቂ ውሃ ለመጠጣት የአካባቢ ጥበቃ ስራ ላይ ማተኮር አለባቸው። የተቀናጀ ፕሮጀክት ነው። አይ ቲንክ ጥሩ እየደን ያለው መሰረታዊ ችግር የሚባለውን ተነጋግረን ተወያይተን ለይተ ነው ፈተን ህዝቡ ውሃ እንዲጠቀም ለማድረግ የሚል ነው ጉብኝታችን ዋና አላማ።